ሰላም ሰላም ውድ የኢትዮ 2792 ተከታታዮች በሙሉ ዛሬ የመጣ ነው። በሰኔ ወር ወይም ደግሞ በያዝነው ወር የስምንተኛ ክፍል እና የስድስተኛ ክፍል የሚኒስትሪ ፈተና ይካሄዳል እና በዚህ በስምንተኛና በስድስተኛ ክፍል የሚኒስትሪ የመልስ መስጫ ወረቀት አጠቃቀም መመሪያ ለተማሪዎች የተለያዩ አስራ ሶስት ጋይድላይኖች አሉ እነሱን የምንተነትን የምናውቅ ይሆናል። ከዚህ በፊት ብዙ ጥያቄዎችን ሰርተናል። ከቻናል ላይ እየሄዳችሁ የተለያዩ ጥያቄዎችን መስራት ትችላላችሁ። ላይክ ሰብስክራይብ ኤንድ ሼር አድርጉ ለሰፊው እንዲደርስ። ቀጥታ ወደ መመሪያዎቹ እንሄዳለን። መመሪያ አንድ ላይ እንደምንመለከተው የተማሪዎች መለያ ቁጥር እና የትምህርት ዓይነት መለያ ቁጥር ለእያንዳንዳቸው በተቀመጠው ሳጥን ከላይ ወደ ታች መጻፍ አለበት። ዘንድ ከታች ከላይ ወደ ታች ከተጻፈ በኋላ እያንዳንዱ የተጻፈችዋ ቁጥር ምን መሆን አለባት? መጥቆር ይኖርባታል በተሰጠው ቦክስ መሰረት። ሁለተኛ በተጻፈው መለያ ቁጥር ፊት ለፊት የተጻፈውን ቁጥር የያዘው አራት ማዕዘን ቅንፍ ወይም ደግሞ ስኩዌር ብራኬት ብቻ ብቻ ማጥቆር ይጠበቅባቸዋል። ከብራኬቱ ውጪ መሆን የለባችሁም። ሶስተኛ ተማሪዎች የመረጡትን መልስ ትይዩ በተሰጠው አራት ማዕዘን ቅንፍ ወይም ደግሞ ስኩዌር ብራኬት ላይ በትክክል ማጥቆር አለባችሁ። ወይም ደግሞ ኤቢሲዲ ቢሆን ኤቢሲዲ ለስምንተኞች ኤቢሲዲ ከሆነ ኤ ባሉበት ቦክስ ወይም ደግሞ ስኩዌር ብራኬት ብቻ ነው ማጥቆር የሚጠበቅባቸው። ስድስተኞችም በተመሳሳይ ካለ መ በአማርኛ የምትፈተኑት። ስለዚህ በእሱም ከስኩዌር ብራኬት ሳትወጡ ምን ማድረግ አለባቸሁ? ማጥቆር ይኖርባቸዋል። አራተኛ፣ ተማሪዎች ያጠቆሩትን መልስ መቀየር ቢፈልጉ መጀመሪያ ያጠቆሩትን የአራት ማዕዘን ቅንፍ ወይም ደግሞ ስኩዌር ብራኬት በደንብ ማጥፋት ይኖርባቸዋል። በደንብ ማለትም እርሳስ ያጠቆራችሁት እርሳስ እስኪጠፋ ድረስ በደንብ ስኩዌር ብራኬቱን ማጥፋትና መቀየር ይጠበቅባቸዋል። አምስተኛ በአንድ ረድፍ ከአንድ በላይ መልስ የአራት ማዕዘን ቅንፍ ወይም ደግሞ ስኩዌር ብራኬት ማጥቆር ፈጽሞ የተከለከለ ነው። በአንድ ረድፍ ስንል ኤ ቢ ሲ ዲ ሙሉ ረድፉን ምን ማድረግ የለብንም? ስኩዌር ብራኬቶቹን ማጥቆር የለብንም። አንድ ጥያቄ መልስ ሊኖረው የሚችለው አንድ ስለሆነ አንድ ብራኬት ኤ ከሆነ ኤ፣ ቢ ከሆነ ቢ፣ ሲ ከሆነ ሲ፣ አንድ ብራኬት ወይም ደግሞ ስኩዌር ብራኬትን ብቻ ነው ማጥቆር የሚጠበቅበት። ስድስተኛ ለመጻፍ እና ለማጥቆር የተፈቀደው ቦታ ከተፈቀደው ቦታ ውጪ ምንም አይነት ጽሁፍም ሆነ ጭረት ማድረግ የተከለከለ ነው። ማለትም ስኩዌር ብራኬት አለ። ከስኩዌር ብራኬቱ ውጪ ምንም አይነት መጫር፣ መጻፍ የመሳሰሉት ነገሮች ፈጽሞ የተከለከሉ ናቸው፣ ፈጽሞ የተከለከሉ ናቸው። ሰባተኛ ለመጻፍ ከተፈቀደው ቦታ ውጪ ተጽፎ ወይም ትንሽ ጭረት እና ነጥብ ከተገኘ የመልስ መስጫ ወረቀቱ ሙሉ በሙሉ ተቀባይነት አይኖረውም። ይህ ማለት ሙሉ ለሙሉ ከሚኒስትሪ ዲስኳሊፋይድ ያስደርጋል ማለት ነው። ስለዚህ በጥንቃቄ ነው ማጥቆር ያለባችሁ። ከተሰጣችሁ ስኩዌር ብራኬት ውጪ የተለያዩ ነገሮችን መጻፍ፣ ጭረት ማድረግ የመሳሰሉትን ነገሮች ማድረግ መቆጠብ ይኖርባችኋል። ስምንተኛ መልስ በሚጠቁርበት ጊዜ እርሳስ ከተሰጠው አራት ማዕዘን ቅንፍ ወይም ደግሞ ስኩዌር ብራኬት መውጣት የለበትም። ከወጣም በማጥፊያ ማጥፋት ይጠበቅባቸዋል። ጭረቶች ከስኩዌር ብራኬት ውጭ ከወጡ በያዛችሁት ላጲስ አማካኝነት ማጥፋት ይኖርባቸዋል። ዘጠነኛ የመልስ መስጫ ኮርነር ላይ ያሉትን አራት ጠርዞች መንካት ፍጹም የተከለከለ ነው ወይም ደግሞ እነዚያ ላይ የተለያዩ ስዕሎችን መሳል ወይ ጭረት የመሳሰሉት ነገሮች ማድረግ ፈጽሞ የተከለከለ ነው አስረኛ ተፈታኞች የመልስ መስጫ ወረቀታቸው በንጽህና መያዝ አለባቸው ማለትም እንዳይቆሽሽ እርጥበት እንዳይነካው እንዳይቀደድ እና እንዳይተጣጠፍ መጠንቀቅ ሙሉ ኃላፊነት መውሰድ ይኖርባቸዋል ስለዚህ በጥንቃቄ የመልስ መስጫ ወረቀታችሁን በንጽህና እንድትይዙ እናስገነዝባለን። አስራ አንደኛ በእስክሪብቶ መፃፍ ፈጽሞ የተከለከለ ነው። ስም ሊሆን ይችላል፣ አድሚሽን ነምበር ሊሆን ይችላል። ሁሉንም በእርሳስ ነው ማስቀመጥ ያለባችሁ። በእስክሪብቶ መፃፍ ፈጽሞ አይፈቀድም፣ ፈጽሞ አለበለዚያ ዲስኳሊፋይድ ሊያስደርግ ስለሚችል ስለዚህ እርሳስ፣ ላጲስ እና መቅረጫ ከእጃችሁ አይላይ። አስራ ሁለተኛ ፈተና ጨረስኩ ብሎ አላስፈላጊ የሆነ ስዕል ወይም ከጀርባው ይሁን ከፊቱ ምንም አይነት ነገር መጻፍ አይቻልም። ወይም ደግሞ እዚህ አንሰር ሽቱ ላይ የተለያዩ ስዕሎችን ከጀርባው ሆነ ከፊት ምንም ነገር መጻፍ አይፈቀድም። ስለዚህ መልስ መስጨዋ ላይ ብቻ ነው ልናጥቆርም እንችልም የአድሚሽን ነንበራችን ከተቀበልን በኋላ እሱ ጋር ነው ልናጠቁር የምንችለው። አስራ ሶስተኛ በጣም የተቀረጸ ሹል እርሳስ በምንጠቀምበት ወቅት ወረቀቱን እንዳይቀድብን መጠንቀቅ አለብን። ወረቀቱ ተቀደደ ማለት በተመሳሳይ ዲስኳሊፋይ ስለሚያስደርገን በጣም ሹል ያልሆነ እርሳስ መጠቀም አለብን ወይም ደግሞ ይኖርብናል ማለት ነው። ስለዚህ እነዚህን አስራ ሶስት መመሪያዎችን መተግበር ይጠበቅባቸዋል። ለተለያዩ ሰዎች እንዲደርስ ላይክ ኤንድ ሼር አድርጉት። ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። መልካም መልካም እድል። እግዚአብሔር ከእናንተ ጋር ይሁን። መልካም እድል።